አሰላሙ አሌይኩም ወረህመቱላሂ ወበረካቱ ወድና የተከበራችሁ የስዴት ቤተሰቦች ሰላም ብያለው። በያላችሁበት የአላህ ረህመት ነት አይለያችሁ። በሀገር ውስጥም በሀገር ውጭም ያላችሁ ማለት ነው። ዛሬ ትንሽ ምክር ቤት ኤጅ መጥቻለሁ። እንግዲህ ከተስማማችሁ ላይክ እያደረጋችሁ አበረታቱኝ እላለሁኝ። ሴቶች እና አበባ ማለት ነው። ግድት አበባ ፈጀ ይዛለው። ለምሳሌ ሴት ልጅ ልክ እንደ አበባ ነች ማለት ነው። አበባ ስታዋት በጣም ማራኪ ውብ ነች። ሴትም ልጅ በህይወት መንገዷ ጥሩ አዛኝ፣ ተንከባካቢ የህይወት አጋር ሲኖራት ልክ እንደ አበባ ታብባለች፣ ፍክት ትላለች፣ ልክ እንደ ህጻኔ ትቦርቃለች ማለት ነው። ነገር ግን በዛው ተቃራኒ በህይወት መንገዷ ላይ መሰናክል ያለው ሁልጊዜ ደስተኛ ህይወት የማይሰጣ ከሆነ ደሞ ልክ እንደዚህ አበባ እየወደቀች እየጠነዘለች ትደርቃለች፣ ያለ እድሜዋ ትወድቃለች ማለት ነው። ስለዚህ አላህ ስብሐነ ወተዓላ ጥሩ የትዳር አጋር የህይወት አጋር እንዲሰጣችሁ ዶ አድርጉ። ህይወት ነው ትዳር የኢማን ግማሽ ነው ይባላል አይደለ? ስለዚህ ነገ ለልጆቻችሁ ምርጥ አባት መካሪ ተጎናችሁ ሆኖ የሚንከባከብ ለልጆቹ ምርጥ ነገር ምርጥ አርአያ የሚሆን ተምሳሌ የሚሆን ጥሩ የትዳር አጋር ይሰጣችሁ ዘንድ አላህ ሱብሓነሁ ወተዓላ ለምኑት ማለት ነው። ያው ልጆች ከኛ የሚፈልጉት ነገር አለ የእኛን የእናትና የአባትን ነው ልጆች ይዘው የሚያድጉት እናትና አባት ሳሌ ጥሩ መካሪ ተንከባካቢ ተሆኑ እነዛ ልጆች ያንን ምሳሌ አድርገው ነው የሚያድጉት። ወላኪን ግን በተቃራኒው ተጨቃጫቂ፣ እንደ ዚሁም ቤት ውስጥ በቃ ምንነት አረክ ምናምን ተሆነ ልጆች ያንን በቅንጭላታቸው ቀርጸው ነገ ጧት ለሚስቱ ወይም ለባሏ አስቸጋሪ ነው የሚሆኑት እና ተወዲሁ ያው እንጃ ምን እንደምላችሁ አላቅም። ለልጆቻችን ምርጥ ነገርን ጥለን የምንሄድ አራዎች እንጂ መጥፎ ነገርን አውርሰን የምናልፍ አንሁን እላለሁኝ። ሴት ላይ ያው ትንሽ ነገር ይበቃታል ለመደሰት ለማልቀስም እንደዛው በቃ ተንከባከባት፣ ባለ አስደስታት ትንሽ ነገር እኮ ነው። ትንሽ ነገር ይበቃል። በቃ ቤቱን ቡርቅ ነው የምታደርገው ሴት ልጅ እና ይሄን ነው የምላችሁ። ሴቷም ለባሏ ምርጥ ሷሌህ ሚስት እንድትሆን ዘንድ ወንዱም እንደዛው። እንግዲህ አላህ ያግዛችሁ። ላለሁኝ ምክሬ ከተስማማችሁ ላይክ፣ ሰብስክራይብ፣ ኮሜንት ላይ ያስቀምጡልኝ። ወጀዛኩሙላሁ ኸይረን ወሰላሙ አለይኩም ወረህመቱ